አስደማሚ የፈጠራ ሰዎች፣ የክፍለ ዘመናት ምጡቅ ባለምሮች። በዓለማችን የፈጠራ ጥበብ ታሪክ በርካታ ሺህ ዓመታት እንዳሳለፈ የተለያዩ ሰነዶች ይገልጻሉ። እንደ ኤውሮፓውያን አቆጣጠር በ1878 የአምፖል መፈልሰፍ እንኳን ብንጀምር ጨለማን የገፈፈ ታላቅ ምርታ ነበር። በ1903 የመጀመሪያው ኤርክራፍት በሰማይ ላይ መብረር ድንቅ ክስተት ሆኖ ተመዝግቧል። የተለያዩ የቴክኖሎጂ ምርቶች የዓለማችን ሕዝብ የደስታና የሐዘን ምንጭ ሆነውለታል። የዘመናዊነት እውቀት በአዎንታዊ እርምጃ አስተዋጽኦ ዓለምን ወደ አንድ ያቀራረበ ሕይወትን ቀላል፣ ጤና፣ ውበትን፣ ምቾትን፣ ወዘተ ያሟላ ነው። የዓለምን ማኅበረሰብ ችግር ለመፍታት የማስተዋልና የመፍጠር ችሎታ በተለያዩ መስኮች በጥቂቶች የማገናዘብ አእምሯዊ ብቃት መሆኑን ማስተዋል ይገባል። ከዓለማችን ሕጻናት እስከ አዛውንት ያሉ ውስን ሰዎች እንቀውቅልሽ የሆኑ ችግሮችን እየፈቱ በአስገራሚ የአእምሮ ብቃት ወይም አይኪው ከምድር ተሽከርካሪ እስከ ሰማይ ጥያራና ሮኬት ከተራ እስከ ውስብስብ ማሽነሪዎች ሰርተው አልፈዋል። አሁን ያሉትም በመፍጠር ችሎታቸው ረክተው የዓለማችን የሀብት ማማን ተቆናጠዋል። ድሮና ዘንድሮ በሀገራችን ምን ተሰራ፣ እኔ እኛ ምን ሰራን ብለን ለህሊናችን ሸንጎ እንድንጠይቅ ያስገድደናል። በእርግጥ አይኪው በተፈጥሮ ወይም በጥረት ሊገኝ ይችላል። የአንድ ሰው አይኪው በተፈጥሮ የተገኘ በልምድ የካበተ ወይም በአካባቢውና በሌሎች ሰዎች እገዛ የተገኘ ሊሆን ይችላል። ዶክተር ኬኬ የእውቀት ማህደር በተባለው መጽሐፉ አእምሮና ሳይኮሎጂ ርዕስ ላይ አይኪው ኢንቴለጀንስ ኮቴንትን አይ ኪው ኢንቴሊጀንስ ኮንቴንትን ያብራራሉ። አይ ኪው ኢንቴሊጀንስ ኮንቴንት፣ አይ ኪው የአእምሮ ብቃትና የማስተዋል ደረጃ መለኪያ ነው። የሰው ልጅ ሲፈጠር በተፈጥሮ ብልህ አስተዋይ አገናዛቢና ራሱን በራሱ መምራት የሚችል ነው። ነገር ግን የአስተዋይነት ደረጃው ከአንዱ ወደ ሌላው ይለያያል። የሰውነት ክብደት በኪሎግራም ሙቀት ደግሞ በዲግሪ ሴንቲግሬድ ወይም ደግሞ በዲግሪ ፋራናይት እንደሚለካ ሁሉ የአይምሮ ጥልቀትና ምጥቀት ደግሞ በአይኪው ይለካል። የአይኪው መስፈርት የሚገለጠው ከአንድ እስከ 225 ባሉ የቁጥሮች ደረጃ እና ክፍፍል ነው። በዚህም መሰረት 130 እና ከዛ በላይ የሆነ የአይኪው ደረጃ እጅግ በጣም ከፍተኛ የአይምሮ ብቃትን ያሳያል። ከአንድ መቶ ሀያ እስከ አንድ መቶ ሰላሳ በጣም ከፍተኛ አእምሮ ብቃት፣ ከአንድ መቶ አስር እስከ አንድ መቶ ሀያ ከፍተኛ አምሮ ብቃት፣ አንድ መቶ እስከ አንድ መቶ አስር ጥሩ ያምሮ ብቃት፣ ዘጠና እስከ መቶ በቂ የምሮ ብቃት፣ ከሰማንያ እስከ ዘጠና መካከለኛ ያምሮ ብቃት፣ ከሰባ እስከ ሰማንያ መለስተኛ የምሮ ብቃት፣ ዘጠናና ከዛ በታች ዝቅተኛ የምሮ ብቃትን ያሳያል። አማካኝ የሚባለው የአይኪው ደረጃ አንድ መቶ ሲሆን እጅግ በጣም ከፍተኛው የአይኪው ደረጃ እስከ 225 ይደርሳል። እጅግ በጣም ከፍተኛው አይኪው ከ130 በላይ ያለው ሲሆን በአማካኝ ከዓለም ሕዝብ ውስጥ ከ130 በላይ አይኪው ደረጃ ያላቸው ሰዎች ቁጥር 2.2 ፐርሰንት ብቻ ነው። ዝቅተኛ ወይም ከ69 በታች አይኪው ያላቸው ሰዎች ደግሞ 2.2% ብቻ ናቸው። የጀርመናዊው አርቲስት፣ ገጣሚ፣ ጸሐፊ ተውኔት፣ ደራሲና ሃያሲ ፈላስፋ ወልፍጋንግ ጎቴ አይኪው 210 ነበር። 18ኛው መቶ ክፍለ ዘመን ድንቅ ሳይንቲስት፣ የሥነ መለኮት ሊቅና የፈጠራ ሰው ስዊድናዊ ፈላስፋ ኢማኑኤል ስዊንግበርግ የአይኪው ደረጃው 205 የነበር ሲሆን እድሜው 56 ዓመት ሲሞላው የዚችን ዓለም ነገር ሁሉ ትቶ ሙሉ ለሙሉ መንፈሳዊትን በመምራት እስከ ለተሞቱ ድረስ ማለትም እስከ 1772 ፈጣሪን ብቻ እያመለከ ቆይቷል። ሊዮናርዶ ዳቪንቺ አይኪ 205 ሲሆን ዳቪንቺ ጣሊያናዊ ሳይንቲስት፣ ኢንጂነር፣ ሰዓሊ፣ ፈላስፋ፣ ፈጣሪ፣ ተመራማሪ፣ የሥነ አካል ሊቅ ጻፊ፣ ቀራጺ ወዘተ ነው። ዳቪንቺ የ15ኛው ምዕት ዓመት የህዳሴው ዘመን ተምሳሌት እና ዩኒቨርሳል ጂነስ ሲሆን ሁለንተናዊ ሊቀልቃውንት በመባል ትናንት፣ ዛሬም ወደፊትም ይወደሳል። በተደጋጋሚ እንደተገለጸው የሞናሊዛ እና የጌታ እራት ሰዓሊ ዳቪንቺ ነው። የ17ኛውና 18ኛው ምዕት ዓመት ታላቅ ሳይንቲስት ጀርመናዊው ጎትፍራይድ ሌቢኒዝ ባለ 205 አይኩ ያለው የህግ ባለሙያ፣ የሂሳብ ሊቅ፣ ፈላስፋ፣ ጂኦሎጂስት፣ የታሪክ ፀሐፊ፣ የፊዚክስ ጠቢብ፣ የሎጂክ፣ የኤፒስቲሞሎጂ፣ ስነውበትና ሜታ ፊዚክስ ዲባ አካል ሊቃውንት ነው። እንግሊዛዊ ኢኮኖሚስት፣ ፈላስፋና ሎጂሽያን ጆን ስቱዋርት ሚል ዘመናዊ ኢኮኖሚክስ ቲዮሪ ፋና ወጊና በ19ኛው መቶ ክፍለ ዘመን ታላቁ ተጽዕኖ ፈጣሪ ከሚባሉት ውስጥ ግንባር ቀደም ሲሆን የአይኪው መጠኑ ሁለት መቶ ነበር።